ሰላም፣ ይህ ታሪክ በ1980 ዎቹ በሳን ፍራንሲስኮ ውስጥ አንድ የእቃ ሻጭ አባት ባለታሪክ ነው። ክሪስ ባለትዳርና የአንድ የአምስት ዓመት ልጅ አባት ነው። የሚተዳደረው እቃ ሻጭ ወይም ድልልና በሚባል ስራ ነው። ታዲያ በህይወቱ በጣም ከባድ ነገሮች ናቸው የገጠሙት። ድልልና ማለት መንገድ ለመንገድ እቃ ትገዛላችሁ እያሉ መሸጥ ነው። ምስቱ በጨርቃ ጨርቅ ፋብሪካ ውስጥ ትሰራለች። አንድ የአምስት ዓመት ልጅ፣ የትምህርት ቤትና የቤት ኪራይ ወጪ ያለባቸው። ታዲያ በዚህ ስራ ነበር ህይወቱን የሚመራው። ምስቱ በዚህ ህይወት ደስተኛ አይደለች። ትወዷለች፣ ግን ብር እንደፈለገች ባለማግኘቱ ብዙ ጊዜ ትጨቀጭቋለች፣ ይበሳጫሉ፣ ይናደዳሉ፣ ትናገሯለች። ግን አንድ ቀን ይሄ ሁሉ ታሪክ እንደሚያልፍና የተሻለ ህይወት መኖር እንደሚችሉ ያስረዳታል። እሷ ግን ነው ደስተኛ አልነበረችም። ከእለታት አንድ ቀን ነገሮቹ እየባሱ እየባሱ ሲመጡ አንድ ይሄ ህክምና እቃ በብዛት ይገዛና ሲወደድ ይሸጣለሁ የሚል ሀሳብ ያስባል። ለምን ክሪስ እቃ ሻጭ ስራ ላይ ስለሚሰራ የሚወደደው እቃ ያውቃል። ጊዜ ሲደርስ ሲወደድ የተሻለ ሲሸጥ ከዚህ የተሻለ ኑሮ ኖራለሁ ሚስቴንም አስደስታታለሁ ልጄንም አስደስተዋለሁ ብሎ አስበ ነው። ነገር ግን ይህ ነገር አልሆነም። እሱ ከገዛ በኋላ እቃው በሙሉ አለም ዋጋው ወረድ የገዙ ይቃይ ህክምና ከመሆኑ የተነሳ ሆስፒታሎች ላይ ይሄድ ብጠይቅ ቢያሳያቸው በነግራቸው ማንም ሰው ኔ ገዛ በጣም ይቸገራል። ታዲያ ከሚሰራበት ስራ ገንዘብ ቀንሶ ይህን ይቃ ላይ ስለዋለ ሌላ ይቃ መግዛት አልቻለም። ስለዚህ ይህኝ እቃ ይቃ ይዞ ሲንከራተት ወደዚያ ስል ወደዚህ ስል ጊዜ ይሄዳል። በየማታ ወደ ቤት ሲመጣ መስቶት እሷ ስራ ላይ ሆና ህፃኑ ከትምህርት ቤት የሚያመጣ የነበረው እሱ ነው። ብዙ ነገሮቹ ዋጋ አስከፍሉታል። ታዲያ አንድ ቀን አንድ ቃ ገዛለው ብሎ ያለውን ሰው እያገኝና ታክሲ ውስጥ ገብተው እሱን ተከትሎ ታክሲ ውስጥ ይገባና ይሄዳል። ክሪስ ሌላ ምን ባህሪ ያለባት? ምስል በጣም ግትርና አንድ ነገር የያዘው ነገር ካልጨረሰ የማይተው ነው። አለ የሆነ ነገር ይዞ ታክሲ መውረጃውን ሁላ ረስቶ የሚያልፍ ሰው። አዎ ክሪስ እሱ ነው። ግን ነገሮቹ እሱ እንዳሰበ ያልሄዳሉ። በጣም አስቸገሩ። አንድ ቀን እንዲያውም በታክሲ ካለበት አልፎ ሄዶ ኪዩብ ለማስተካከል ሲሞክር ታክሲው አልፎ ይበድና ተመልሶ ይመጣል። ታዲያ በዚህን ሰዓት ለባለ ታክሲው የሚከፍለው ብር ስላልነበረ እቃ ይዞ ይሮጣል። እቃ ይዞ ሲሮጥ ከባለ ታክሲው ያመልጥና ሊነሳ ያለው ባቡር ውስጥ ይገባል። ባቡር ውስጥ ሲገባ እቃ የያዘው እጅና እሱ ሁለት ቦታ ይቀራል። እጁ ውጭ በኩል እያለ ባቡሩ ይሄዳል። እቃ ይወርቅ ኪሳራው አንድ አለ። በጣም ይበሳጫል፣ ግን ምንም ማድረግ አይችልም። አሁንም እየደበረው ወደ ቤተሰቡ ይመለሳል። ሲመለስም ሚስቱ ተመሳሳይ ፊት ታሳያለች። ደስተኛ ሊያረጋት ቢሞክርም አልቻለም። በቃ ይናደዳል። ታዲያ ምስቱ የመጨረሻ ውሳኔ የሚሆነው ጥሎ መሄድ ነው። አንድ ቀን ህፃኑን እጁ ላይ ጥላ ሄደች፣ ላትመለስ። በነገራችን ላይ ይህ ታሪክ በ1980 በፍራንሲስኮ ክሪስ ጋርደነር የተባለ ታሪክ ቢሆንም አሜሪካን ግን በሆሊውድ ፊልም እንደገና ፊልም አድርጎ ሰርቶ ብዙ እይታ ያገኘ ታሪክ ነው። ፊልሙ የተሰራበትን መንገድም አስደናቂ ነው። የፊልሙ ሪሱንና ታሪኩ ነግራለሁ። ነገር ግን እስካሁን እየሰማችሁ ሰብስክራይብ አላረጋችሁ ይመረ ሰብስክራይብ አሉ። ሀሳብ መስጫ ወይንም ኮሜንት ቦታ ላይ ደግሞ ደስ ያላችሁን ልጻፉ ስትፈልጉ የራሳችሁን መልእክት መስተላለፍ ትችላላችሁ። እንደዚህ አይነት መረጃ ደግሞ እንድደርስ ከፈለጋችሁ ደውል መልእክት። ከዛ ወደ ታሪኩ ሊመለስላችሁ ጥላው ሄደች። እሱም ያዘውን እቃ ይዞ ለመሸጥ እዚ ሲሞክር እዛ ሲሞክር ነገሮቹ የበለጠ እየተወሳሰቡበት ይመጣሉ። ታዲያ ምን ያደርጋል? እየኖረ ካለበት ቤት የቤት ኪራይ ደረሰ። ታክሲ ጥሎ ሄዶ ባለ ታክሲ ቢል መጣበት። ልጅዬ እናቴ ታለች እያለ ይጠይቃል። እናቱ ጋር እየደወለ ብለ ምንም የለም። አንድ ቀን ለመምጣት እየቸኮለ ሳለ ይመሽበትና ልጁን ይዛ ከትምህርት ቤት ይደወለትና ልጁን ይዛ ትመጣለች። ሊያናግራት ይሞክራል። እሷ ግን ኢግኖር ትገጨዋለች። አይቻልም ከአሁን በኋላ አንተና እኔ አብረን መኖር አንችልም። እንደውም ልንገራለን ቦይፍሬንድ ይያለ ትላለች። ዋው ይናደዳል፣ ይበሳጫል፣ ደስ አላሉ። ግን ምንም ማድረግ የሚችልበት የለም። ልጁን በጣም ይወዳል። ልጁን ይዞ ትምህርት ቤት ይመጣል። በነገራችን ላይ ክሪስ በጣም የሚገርመው ነገር መኪና የዞ መኪና ውስጥ ሆኖ ራሱ የሚሸኩር ሰው ነው። ይታደፋል። በጣም በመራመድ ነው ቀኑን ሙሉ የሚያሳልፈው። ግን እንደ ሀሳቡ ሳይሆን ይቀርና እነዚህ ሁሉ ነገሮች አፍን ያደርጉበታል። ከዛ ምስቱ ጥለው ሄዳለች። ልጁ ይጠይቀዋል። ይሄ ሁሉ ነገር ውስጥ እያለ አሁንም ብሮከር ወይም ይሄ ድለላ መካከልን ስራ ያቀርባል። በተደጋጋሚ ምሸጥ ቃል ሸጥ ብሎት ስራ ቢጠይቅም አንድም ሰው ስራ አልተቀበለም ነበር። በስተ መጨረሻ ላይ ህይወቱ ትንሽ ሊያገግም ስል ስራ ቦታ ይገባል። ግን እዚህ ጋም ሌላ ችግር መጥቷል። አንድ ሳምንት ሰጥቶት የነበረው አከራይ ቤቱን ቆልፎበታል። ቢል መጥቶበታል። መንገድ ላይ ታክሲ ሳይከፍል ሮጠ መጠው ባለታክሲ መጥቶበታል። ይታሰራል። የአምስት ዓመት ልጅ ስታሰር ታሪኩ እዚህ ጋር ሙሉ ለሙሉ ተቀየረ። በጣም ከምለው በላይ ነገሮች እየተጫጫኑ መጡ። ታዲያ ከእስር ቤት ፈርሞ ወጥተው ሲመጣ ልጁን ከትምህርት ቤት ይዞ ሲመጣ የአከራዩ ቤቱን ቆልፎበታል። ህፃኑ ልጅ ደክሞታል። ከትምህርት ቤት ገብቶ መተኛ ትፈልጋል። ግን ቤት የለም። አሜሪካኖች ሆምለስ ይላሉ። እኛ ደግሞ ጎዳና ወረጂ አንድ የአምስት ዓመት ልጅ ይዞ ጎዳና ወደቀ ማለት ነው። ምን ያደርግ? ህፃኑ አልሄድም ይላል። ይሄ ነው የኛ ቤት ልግባ ይላል። ግን አልቻለም፣ ምክንያቱም ተከልክለ። የት እንደሆነ የማያቅበት ቦታ ይሄዳል። ባቡር መንገድ ላይ ቁጭ ብሎ ያመሻል፣ ይነጋል። ህፃን ልጅ ይደክማል። በስተ መጨረሻ መንግስት ቤት የሚሰጣቸው ተሰልፎ ቤት የሚጠይቁ ድሃዎች አሉ ከነሱ ጋር ይሰለፋል። ነገሮቹ አሁንም ከበፊቱ ትንሽ ቤት ያገኙ እንጂ የተሻለ ነገር አልነበረም። ከዛ ይህንን ፊልም እንድታዩ እየጋበዝኩ የፊልሙን ታሪክ ልንገራችሁ። ፊልሙን ከእውነተኛው ታሪክ ጋር የሚያመሳስለው ፊልሙን የሰራው እኛ የምንወደው ብላክ አሜሪካውያን አክተር ዊል ስሚዝ ነው። ታዲያ ትክክለኛ ታሪኩ ላይ ያለው የአምስት ዓመት ልጅን የክሪስ ጋርደነርን ልጅ ሆኖ ደግሞ የተወነው እራሱ የዊል ስሚዝ የአምስት ዓመት ልጁ ነው ፊልሙ ሁለት አባት እና ልጅ የተሰራ ምርጥ የአሜሪካን ፊልሙ ከመሆኑ የተነሳ ብዙ እስካሮችን የበላና ምርጥ ፊልም ነው። ይሄ ልጅ ማለትም የዊልስ ሚዝ ልጅ ከዚህ ወደዚህ አሁን ላይ እንደዚህ የደረሰው ልጅ የመጀመሪያ በአምስት ዓመቱ የሰራው በእውነተኛ ታሪክ የተመሰረተ ፊልም ይህ ፊልም ነው። ታሪክ ፊልሙ መጨረሻ ካላችሁ መጨረሻውን ባልነግራችሁ እስከ ግማሽ ልምጣላችሁ። ይሄ ሰው አስራ ዘጠኝ ሌላ ተወዳዳሪዎች ያሉበት የድለላ ወይም ብሮከር ስራ ቦታ ላይ እቃ የመሸጥ በስልክ እቃ የመሸጥ ቦታ ላይ ይቀጠራል። እቃውን መሸጥ ይፈልጋል። ከበፊቱ ትንሽ ላይፎ እየተስተካከለ ቢመጣም ነገር ግን አሁንም ብዙ ጫናዎች አሉ። መኪና እንኳ ኖሩ እቃ ለመረስ በሚሎጥ በሳት ይረፍድበታል፣ ይናድበት፣ ልጁን ከትምህርት ቤት ማምጣት አለበት። ይህ ሁሉ ቻለንጅ ያደርጓል። ከዚህ ሁሉ ቻለንጅ በኋላ ምን ላይ ደረሰ ከተባላችሁ ፊልሙ ላይ ሙሉ ለሙሉ ታዩታላችሁ። ፊልሙ እንድታዩ ምጋብዘው ፊልሙ እኔ አይቼ በጣም የረካሁበትና መቆም የሌለበት መቀመጥ የሌለበት እንዲሁ ሩጫ በሩጫ የሆነ ፊልም ስለሆነ ነው። የፊልሙ ሪስ ዘ ፕራስት ኦፍ ሃፒነስ ይባላል። ይህንን ፊልም ስታዩ ታስታውስኛላችሁ ብዬ አስባለሁ። ፊልሙ የግድ መታየት ያለበት ፊልም ነው። በ2006 ነው እንደ አውሮፓን አቆጣጠር እየተለቀቀው ብዙ ተመልካቾችን ያገኘና አሁንም በእውነተኛ ታሪክ የተመሰረተ ሌላ ብዙ ፊልሞቹ በሱስም እየተቀረጹ ያሉ ምርጥ ፊልም ነው። ይሄን ፊልም ካያችሁ በኋላ ለአገላለጽ ያለውን ሀሳብ አስተያየታቸው እንደምጽፉልኝ ተስፋ አድርጋለሁ። እሱ ብቻ አይደለም፣ ቅድም እንዳልኩት ሰብስክራይብ አርጉ ብያችሁ አሁንም አላረጋችሁ የሚመረ ሰብስክራይብ አርጉ። ደሁሎ ምልክቱ አለኩ። ኮመንት መስጫ ላይ እስከ ስድብ ደስ ያላችሁ ነገር መጻፍ ትችላላችሁ። ከተመቿችሁ ትችላላችሁ፣ አጫብጭ በናል ትላላችሁ። ካልተመቿችሁ ደግሞ አትችሉም፣ አልትችላላችሁ እያስተካከልና እያሻሻልን እንመጣለን። የተወደዳችሁ ውድ የጃሾ ሚዲያ ቤቶች ይህ ቻናሉ ጃሾ ይባላል። እኔ ደግሞ እዩ እወዳችኋለሁ። መልካም ጊዜ። በሌላ በአበደ ቪዲዮ እንገናኛለን። ቻው